ሰላም ጤና ይስጥልኝ። ውድ የተከበራችሁ የአግኖት ቤተሰቦች እና የዳላስቱ ቤተሰቦች እንዴት ናችሁ? ያው በዚህ ሰሞን ጠፍተናል፣ ቪዲዮም እየለቀቅን አይደለም። መጥፋታችንን እናቃለን፣ ግን ያው አሪፍ በጣም የምትወዱት ስራ እያዘጋጀን እንገኛለን። በዚህ ሰሞን ስለ ስልጤ ታሪክ ስልጤ ማነች፣ ስልጤ ለምን ተባለች የምትል አዲስ ምርጥ ጭውውት ዝግጅታችንን ጨርሰን ወደ እናንተ ጀባ ልንላችሁ ነው። እስከዛም ድረስ ግን ያው የቲክቶክ አካውንታችን ኖ ባልተባለ ነገር ሚሊየር ተመጥቷል። ያው ፎሎ፣ ላይክ፣ ሼር የቻላችሁትን ያል ደግሞ ኮፒ ሊንክ በማድረግ ያው አብሮነታችሁና አሳዩ። ያው ይህ ስራውን ደግሞ በዳላስ ቱብ ነው የሚቀርበው። እንግዲህ ያው ዳላስ ቱብን የማታውቁት ካላችሁ እዚች ጋ በሚገኘው ዳላስ ቱብ ይህን አይነት ዳላስ ቱብ የሚል የራሱ የሆነ ሎጎ አለው። እዚህ ውስጥ በመግባት ያው ሰብስክራይብ እያደረጋችሁ የአ ፕሮግራሙን መከታተል ትችላላችሁ። ወዳችኋለሁ። በዳላስ ቱብ ይጠብቁን።